በጋ ወቅት የዚህ የበጎ ፈቃድ ስራ ጅምር ስራ ላይ በዛሬ ደረጃ እንደ እኛ ተቋም እየሰራን እንገኛለን። ከዚህም አኳያ የማህበረሰባችን ትልቅ እሴት የሆነው የዚህ የመረዳዳት መተባበር፣ እርስ በራስ የመደጋገፍ እሴት የሚያስቀጥል ከመሆኑ አኳያ አቅም የሌላቸው የሚረዳቸው የሌላቸው እናት አሁን ካሉበት ቤት አኳያ ምቹ ያልሆነ ለመኖር የማይመች ቤት ላይ ነው የሚኖሩት። ከዚህም አኳያ ይሄ ቤት በመሰራቱ በሕይወታቸው ደስተኛ ሆነው ሊኖሩ የሚችሉበት ሁኔታ ይፈጥራል ብለን በማመን እንደ ተቋም እንደ ጥቅል በሴክተራችን ደረጃ ያሉ ሰራተኞች፣ አመራሮች በራሳቸው ደረጃ በማዋጣት የዚህን እናት ቤት ብንሰራ በሚል መነሻ የታሰበ ሀሳብ ነው። ከዚህም አኳያ በእኛ ደረጃ እዚህ ቀበሌ ላይ ስንሰራ ሌላውን ማህበረሰብ በቀበሌ ደረጃ እንደዚሁ ረዳት የሌላቸው ችግር ላይ ያሉ አረጋውያን ቤት ሊሰራ የሚችልበት ሁኔታ መከተል መቻል አለበት ከሚል እሳቤ አኳያ ነው። ይሄን መነሻ አድርጎ በቀበሌ ደረጃ ያሉ ማህበረሰቦች እንደዚሁ ደራሽ ለሌላቸው ወገኖች ቤት በመስራት በሌሎች ስራዎች እንደዚሁም በጋው ላይ በሰብል በማሰባሰብ ሰፊው ስራ መስራት መቻል እንዳለባቸው መነሻ ይሆናል ከሚል እሳቤ አኳያ ይሄን ስራ ዛሬ ያስጀምረናል እዚህ ቀበሌ ላይ ክረምት ላይ ስንተገብራቸው በነበሩ ተግባራቶች እንደ ማጠቃለያ መድረክና እንደ በጋ በጎ ፍቃድ ማብሰሪያ ተግባርን መነሻ አድርገን ነው የዛሬ ፕሮግራማችን ላይ ቀደም ሲል ስንሰራቸው የነበሩት በተለይ ከሐምሌ፣ ነሐሴ፣ መስከረምን ጨምሮ ሲሰሩ የነበሩት ከ16 መስክ ያላነሱ የበጎ ፍቃድ ተግባራቶች ላይ ሲፈጸሙ ቆይተዋል። ከዛ ተግባራቶች ውስጥ በጣም ግንባር ቀደምና ጎልቶ የወጣው እንዲሁም በጣም ትኩረት አድርገን ስንሰራ የነበረው ያረጋያን አባቶቻችን እና እናቶቻችን ከቤት እጦት ለመታደግ ቤት ማደስና አዲስ ቤት ግንባታ ላይ ስራዎች ስንሰራ ቆይተናል። በዚህ ከቅዳችን ጋር መነሻስና ስንሰራው የነበር ነው። ካቀነው ላይ አዲስ ቤት ግንባታ ገንብተናል። ሀያ ዕቅደን ወደ 26 ቤት አዲስ ቤት ገንብተን ለማህበረሰቡ ለማድረስ ሞክረናል። እንደዚሁም መጠነኛ እድሳት የሚፈልጉ ቤቶች ካቀድነው ከአስራ ዘጠኙ ሀያ ሁለት ቤት አካባቢ ላይ ሰርተን ለተጎጂ አካላቶች ያስረክበን፣ በጥቅሉ ከአርባ ስምንት ያላነሱ ቤቶች በክረምት በጎ ፍቃድ ላይ ሰርተን ያስረክብን ለተጎጂ አካላትን ማሳረፍ የቻልንበት ተግባራቶች አሉ። በዚሁም ግንባር ቀደም ለዚህ ተግባር ተዋናኝ የነበሩት የወረዳ ወጣት አደራየት ባለድርሻ ተቋማትና በተለይ ሁሉም ተቋማት አንድ ተቋም ለአንድ አረጋያን በሚል መነሻ መሰረት ተቋማቶቻችን እያንዳንዳቸው አንዳንድ ቤት እየሰሩ አረጋያን እያሳረፉ ይገኙ ነበር። ከቤት ጎን ለጎን ያው ቤት ሰርቶ ያስረከበው ተቋም ወይ ቤት ሰርቶ ያስረከበው የወጣት አድራየት ወይ ግለሰቡ ምን በለው ሌሎች መሰል ቁሳቁሶች እያቀረብን በተለይ ማዕድ ማጋራት ተግባራቶችን በዓል ሲመጣ ዶሮ ዘይትን እንደዚሁ አልባሳትን ሌሎችን መስቀልን እንደሚታወቀው መስቀል በጉራጌ ትንሽ ጠንከር ይላለ ባህሪው እንደዚህ የአረጋያን ችግር ያለባቸው አካላቶች ላይ አንዳንድ ተግባራቶችን እንደዚህ እየሰራን ማዴም አጋራ ስራ ሰንጋ ገዝተን ቅርጫ እንትን ብለን ለአረጋውያን ያደረስንበት ሁኔታዎች አሉ በሌሎችን ተግባራት ይሄ የሚቀጥሎ ነው አሁን ላይ ከአስራ ስድስቱ መስኮች በጥቂቱ የማደስ ማደማጋራት አዲስ ቤት የመገንባት እንደዚሁም አልባሳትን ከመስራትን ባሻገር በተለይ በመንገድ ዘርፉ ላይ የትራፊክ ደህንነትን ከግንዛቤ ባሻገር ዜብራን ተግባራትን ስራ መስራት፣ በትምህርቱ መስክ ላይ እንደዚሁ በተገቢ ጠጋ ተብሎ የተሰራበት ትምህርት መማር መቻል ያለባቸው በትምህርት በቁሳቁስ ምክንያት ቤት የሚሆኑ ሕጻናቶችን በመለየት ቤት የሚውሉ መማር ለትምህርት የደረሱ አካላቶችን ለይተን ተን ከትምህርት ተቋም ጋር ከ750 ደርዘን በላይ ደብተሮች ከበጎ ፍቃደኛ ሰዎች ከግለሰቦች እንደዚህ አስተባብረን በትምህርት ተቋማትም በጋራ የሰራንበት ስራዎች አንዱ ተግባራችን ነው። ሌላው በጤናው መስክ መነሻ ስናረግ ከክረምቱ አንዱ መስክ በዋናነት ተግባር ስንሰራ የነበረው አንድ እናት በወሊድ ይሁን ወይ ደግሞ በተለያዩ መሰል ችግሮች በደም እጦት ምክንያት ሰው ህይወቱ ማጣት የለበትም በሚል መርህ መሰረት ከ112 ዩኒት ያላነሰ ደም ሰብስበን ለተቋሙ ያስረከብንበት፣ ይሄም በትልቁ መስክ ስራዎች ስንሰራ የነበረው በከተሞች እንደዚሁም በተለይ መዘጋጃዎችን መሰረት ያደረገ ጽዳትና እና ውበትን ስራዎች ስንሰራ ከደንና ከአካባቢ ጥበቃና ከግብርና ተቋም ጋር በጋራ በመሆን በተለይ አረንጓዴ አሻራን እንደ ኢኒሼቲቭ ክቡር ጠቅላይ ሚኒስትራችን ባስተላለፉት መልኩ መሰረት እኛም የዛ አካል ሆነን ስራዎች ስንሰራ ቆይተናልና ይሄኛው በክረምት እየሰራ ነው። በበጋው ደግሞ የመቆጥቆጥ ውሃ የማጠጣት እንደዚሁም ከግብ የማድረስ ስራ ትልቁ ለወጣት አደራየቱ ለማህበረሰቦችንም አደራ የሚሰጥ ተግባር ስለሆነ ይህም በተግባር ለማከናወን የበጋው ተግባራችን ላይ እንዲሆን አለና ዛሬ ላይ የበጋውን ላውንች ስናረግ ወይም ማብሰሪያ ፕሮግራም ሲኖረን ያው በጎነትና አብሮነት ለኢትዮጵያ ከፍታ በሚል በባህሪ ኢትዮጵያና በጎነትን የሚነጣጠሉ ተግባራቶች ስላልሆኑ የአንድ ሳንቲም ገጽታ ናቸው ብለን ነው የምንገልጻቸው። ብዙ ጊዜ ኢትዮጵያን ሲታሰብ አብሮ የመስራት አብሮ የመኖር አብሮ የመብላት የጋራ ተግባሩ አንዱ ሴቱ ስለሆነ ይህም በበጋውም የማስቀጠል ትልቁ ስራችን ስለሚሆን በበጋው ክረምት ላይ ያልተጠናቀቁ ቤቶች ያልተለጠፉ ካሉ እንደዚህ ጭቃ እየለጠፍን ቀለም እየቀባን ማህበረሰባችን ማሳረፍ በሚችል መልኩ ቤት እያስረከብን ስራዎች እንሰራለን። ሌሎቹን በበጋ እንደዚህ አንድ አስር ቤቶች አዲስ ቤት ሰርተን እናስረክባለን ብለን እቅድ ይዘናል። ከአስሩ ዛሬ አንድ ብለን ዘጠኝ ዘጠኝ ቤት ይቀረናል። ዘጠኙን ባለቤት ስላበጀንለት ቢያንስ በሁለት ወር ባላነሰ ጊዜ ውስጥ ቤቶቹን ሰርተን ለማህበረሰባችን የምናስረክብበት ሂደት ስለሚኖር በዚህ ተግባር ላይ በበጋው ላይ በርካታ ስራዎች ስለሚኖር በተለይ የበጋ ስፖርት ውድድርን ስለምናካሄድ በበጋ ስፖርት ውድድር አሁን አሁን አሁን በወረዳችን ላይ ትልቁ ጎልቶ እየታየ ያለው ከስፖርት ባሻገር በሚል ጽንሰ ሀሳብ የበጎ የበጉን ስራ ስፖርታዊ እንቅስቃሴዎቻችን ለበጎነት በሚል መሪ ቃል መነሻ አድርገን ስራዎች እየሰራን ስለሆነ ስፖርተኛ ከትጥቁ ባሻገር ሜዳ ሲመጣ ላረጋን የሚሆን ቤት መስሪያ ቢስማር፣ ቆርቆሮ፣ እንደዚሁ ልብስ፣ የተማሪዎች ደብተር፣ የተለያዩ ቁሳቁሶች ይዞልን እየመጣ ስለሆነ በጤናውም ላይ እንደዚሁ ሜዳ ላይ ከመዝናናት ጎን ለጎን ደም ልገሳም ስራዎች እየሰራን ስለምንሄድ በበጋው ቀሪ ዘጠኙ ቤት ቢያንስ በአንድ ወር ውስጥ አጠቃለን በስፖርተኛውም ጭምር የምንሸፍን ስለሆነ ቀሪው በማህበረሰባችን በወጣት አደራጅ ስራዎች እየሰራን ስለምንሄድ፣ በዚህ አጋጣሚ ሁሉም የማህበረሰብ ክፍል በበጋው በክረምቱ ሲያደርግ የነበረው ርብር በበጋው መቀጠል እንዳለበት አደራ እያልኩኝ ክረምት ላይ ስናጠቃልለው ግን በተለይ ከሰባቱ መዋቅር ዞናችን ላይ ባሉ መዋቅሮች ላይ የኛ ወረዳ ወይ እኛ መዋቅር ሲተገብራቸው ተግባራቶች ሲመዘን በጣም አውትሻይን አድርጎ በክልል ምር ተሞክሮ በሚቀመርበት መልኩ ምሳሌ የሆነ ወረዳ ወይም መዋቅር ስለያዘን በዚያ አጋጣሚ እንኳን ደስ አላችሁ እያልን የእውቅና የሰርቲፊኬት እና የዋንጫ ባለቤት ሆነን አለና ካሉ መዋቅሮች አንደኛው ሆነ በማጠቃለል ይሄ የጋራ ተናበና ተደምረን የሰራ ነው ስራ ስለሆነ ቀጣይም በበጋው መቀጠል አለበት እያልኩኝ አዳራ ለመስጠት አሳስባለሁ። እጅግ አድርጌ አመሰግናለሁ። የበጋ በጎ ፈቃዱ ማስጀመሪያና የክረምቱ ዘግተን። ዛሬ ላይ የበጋው በጎ ፈቃድ የአረጋውያን የአንዲት አረጋውያን ቤት እየሰራ ነው ያለ ነው። እንደ ጥቅል ከዚህ ከበጎ ፈቃድ ስራ ጋር ተያይዞ በመጣንበት ማህበረሰባችን ባህል አድርጎት እየሰራው ያለ ስራ ነው። በክረምቱ በአስራስድስቱም የበጎ ፈቃድ ዘርፎች በጣም የተለያዩና ከፍ ያሉ ስራዎች ለሞዴል ለክልሉ ለዞኑም ጭምር ሞዴል የሚሆኑ ስራዎች የተሰሩበት እውቅናም ጭምር ያገኘንበት ነው ማለት ነው እና ከዚህ ጋር ተያይዞ በዋናነት በአመቱ ስንሰራው የመጣ ነው፣ የአረጋውያን ቤቶች ግንባታ ነው። ቤት ብቻ መገንባት አይደለም፣ ጎን ለጎን የሽንት ቤት እንዲኖረው የማድረግ ስራ የተሰሩ ቤቶች በሙሉ አልቀው አረጋውያኑ ገብተው የሚኖሩበት ስራ ላይ ጭምርና ቁልፍ እያስረከበን የመጣንበት ሁኔታ ነው ያለው ማለት ነው። ሌላኛው ከዚህ ከማዕድ ማጋራት ጋር ተያይዞ በተመሳሳይ መልኩ በተለያዩ በዓላቶች ላይ አረጋውያን ቤታቸው ማንም ሳይጠይቃቸው የሚያከብሩበት ሁኔታ ነበር የነበረው። የወጣቶች አደረጃጀት የተለያዩ ቦታዎች በመንቀሳቀስ ሀብት በማሰባሰብ ለእንቁጣጣሽ ለመስቀል፣ ለፋሲካ፣ ለገና፣ ለሁሉም በዓላቶች ማለት ይቻላል ለአረጋውያን የማዕድ ማጋራት ሲሰራ የመጣበት ነው ማለት ነውና ይሄ ትልቅና ማህበረሰባችን የዚህ ትሬንድ ወስዶ እርስ በርሱ ጎረቤት ላይ ላሉ አረጋውያን ጭምር ማህበረሰቡ በራሱም እያገዘ የመጣበት መንገድ ነው ያለው። ይሄ ተጠናክሮ የሚቀጥል ነው ማለት ነው። የባለፈው የክረምቱ ስራ የነሃልን ካልን በዚህ በበጋውም በተመሳሳይ ከ15 በላይ የአረጋውያን ቤቶች እንገነባለን ብለን አቅደን ዛሬ ላይ አናቲ ቀበሌ ላይ የጀመርነው የአረጋውያን ቤት ግንባታ የክረምቱ መዝጊያ የበጋ በጎ ፈቃዱ ላወንች ያደረግንበት ጭምር ነው ማለት ነው እና ይሄ ተይዞ ልክ እንደ እንደዛሬው በክረምቱ ያልሰሩ ተቋማቶች የእምነት ተቋማቶች፣ ግለሰቦች በበጋው ደግሞ ያላለቁና የለየናቸው አረጋውያን ቤት እየገነባን የምንሄድበት መንገድ ነው የምንከተለው። እንደ ጥቅል ግን በክረምቱም የሚሆን በበጋው የአረጋውያን ቤት ግንባታ እንበለው፣ የዚህ የማዕድ ማጋራት ስራ እንበለው፣ የአረንጓዴ አሻራ ላይ ከጤና ጋር ተያይዞ አካባቢን ንጹሕ ከማድረግ ጋር ተያይዞ በሙሉ የበጎ ፈቃዱ አካል ተደርገው እየተሰሩ ያሉበት ሁኔታ አለ ማለት ነው። በትምህርት ዘርፉ በተመሳሳይ ትምህርት ቤት ሄደው ሲያበቁ ግብአት የሚቸገሩ ልክ የእነዚህ አረጋውያን ልጆች የደብተር የስክሪፕቶ የተለያዩ የትምህርት ቁሳቁሶች ጭምር እርዳታ የተደረገበት መንገድ ነው ያለው። ከሰባት መቶ በላይ ደርዘን ስክሪፕቶ፣ እርሳስ፣ ደብተር ሙሉ ፓኬጅ በሚባል ደረጃ አንድ ተማሪ ትምህርት ቤት ላይ የሚያስፈልገው የትምህርት ቁሳቁስ የማሟላት ስራም በስፋት ሲሰራ የመጣበት ሁኔታ ነው ያለው። ይሄ ሁሉ ስራ ሲሰራ ግን የሁሉም ሰው አስተዋጽኦ ነበረበት ማለት ነው። የወጣቱ ከፍ ያለ የወጣት አደረጃጀቱ በማህበር በክንፍ በፌዴሬሽን ደረጃ ተደራጅተው እነዚህ አካላቶች ላይ መድረስ አለብን ብለው እየደረሱ ያሉ በጎነት ስራ እያስተማሩ ያሉ ወጣቶች የበዙበት ሁኔታ ነው ያለው እና እነሱ ግንባር ቀደም ሆነው እያስተማሩ፣ አሁን አሁን ሌሎቹ ማህበረሰቦችም ጭምር በገጠርም እንበል በከተማ ይሄ በጎ ፈቃድ ስራ እያገዘ ያለበት መንገድ ነው ያለውና